ጥቅጥቅ ያለ ፍቅር ይዞ ወይም ደግሞ እንዳልጎዳ ቺት ብታረግብኝ፣ እስኪ እንደ ሌሎቹ ሴቶች ብትሆኑስ? እንዴት ምንድን ነው ማለት ነው? እጇ ራሱ ምን ላይ ነው ያለው? ሰላም ሰላም፣ ዩቲዩብ እንዴት ናችሁ? ዛሬ እንግዲህ በዚህ ሰዓት እንግዲህ በሌሊት ገና ከሌሊቱ ስምንት ሰዓት ምናምን አካባቢ ነው። እና እንግዲህ ዛሬ በዚህ ሰዓት መጣ የቻልኩበት ምክንያት የጃኒ እና የአዶናይ ነገር በጣም እያስገረመኝ በዚህ ሰዓት ማለት ነው። ምክንያቱም ፍቅር ነው የያዙት ወይስ ምንድን ነው? እሱ እህቴ ነሽ ምናምን ነገር እያለ ነው፣ ግን እያየን ያለነው ነገር አይመስልም፣ ምንም አይመስልም። እና ብስ ቪዲዮን ከመጀመራችሁ በፊት ሰብስክራይብ እና ላይክ በማድረግ ቪዲዮን ይጀምሩት። ወደ ቪዲዮ ነገር አሁን እዚህ ጋር የምናየው ዳንስ እስኪ እናንተ ዩት እና ፍረግ ነው እያያችሁ ነው። ከኋላ ዶኒ ነው ያሉ። እንግዲህ የት ቦታ እንደሆነ ግን አላውቅም። ብቻ አሁን ይህን ምን ትሉት አላችሁ? እንደዚህ እንደዚህ የሚገርም እኮ ነው። ብቻ ያለንበት ትውልድ ነው። ማድረግ አይቻልም በሚለውን ቀጥል ሰግጥ የሚለው ላይ ሰግጥ ሰግጥ ሰግጥ ላይ እንግዲህ ብዙ ነገር አይተናል። በጣም ለየት ያሉ ነገሮች አሁን እዚህ ጋር በቃ በጣም እላፊ ነገሮች ነው የታዩት ማለት ነው። እና እኔ እንጃ ሪሌሽንሺፕ ውስጥ ነው የሚሆኑት ብዬ ነው የማስቡ። የእናንተን አላቅም። እኔ ጽድት ያለ እንትን ውስጥ ነው ያሉት። ፍቅር ውስጥ ነው ያሉት። አሁን ምን አሁን የእሷ ምን ይሉታል? እንደዚህ እንደዚህ ረስ፣ በስመአብ ሰው፣ ተበላሽተዋል፣ ተበላሽተዋል። ወገን ወገን እየተበላሸን ነው። አሁን እዚህ ጋር ደግሞ ተቃቅፎ ምናምን ነገር ነው። እንግዲህ እኔ ማስረጃ ነው እያቀረብኩ ያሉት፣ በሌላ ነገር እንዳታዩት። እኔ ማስረጃ እያቀረብኩ አሁን እዚህ ጋር እንደምታዩት ዩት እጇ ራሱ ምን ላይ ነው ያለው አረ፣ በስመ አብ እኔ እንጃ። እንግዲህ እንድታምኑ ነው። ብዙ ሰው ወንድምና እህት ናቸው ይባላል፣ ግን አይደለም። ሪያሊቲውን ስናይ አይደሉም፣ ምንም አይደሉም። ሪሌሽንሺፕ ላይ ነው ያሉት። አሁን እዚህ ጋ ኪስ አድርገው ነው ህዝብ በተሰበሰበበት። ጋ አሁን እዚህ ጋ ማየት ትችላላችሁ። እንደዚህ እያደረጉን ነው። በላይ እየወጡብን ነው። እንዴት እንደምንራመድ አይዶኖ አናውቅም። ምን እያደረጉብን እንደሆነ እንደሆነ አለ እኮ ቦታ ወደኋላ እዚህ ጋር እንግዲህ ይዘውባቸውን መሰለኝ ያሉ የአዶናይ ምላሽ እንግዲህ በጣም የሚያስገርም ነው። እንደምታውቁት ሪሌሽንሽፕ ላይ ናቸው ሲባሉ እንግዲህ እነሱ እያሉ ያሉት እህቴ ነች እኔ ምንም ነገር አይደለም እህቴ ነች እያለ ነው ያለው። እንግዲህ እዚህ ጋር እንደምታዩት በመረጃ እና በማስረጃ ነው የመጣው እዚህ ጋር እንደ ማለት ነው። ቀደዳ አይሉታል ምናው? ቀደዳ አይሉታል። ይገርማቸዋል። እንግዲህ በሚቀጥለው ቪዲዮ እንደምታዩት ደግሞ እዚህ ጋር ጃኒ ፎቶ እየተነሳች አዶኒ ደግሞ እያደናነቀች ነገር ነው እንደምትመለከሚሰው። አባት ባይዘዌ ባይዘዌ፣ ቤተሰብ እዚህ ጋር ላቋርጣችሁና ማለት የምፈልገው ጃኒ ሰሞኑን አምሮባታል፣ እውነቱን ለመናገር አለባበሷን ብታዩት እና ደግሞ ትንሽ ቀጭን ነበረች በፊት አካባቢ። አሁን ላይ ግን ወፍራለች ወፍራለች ወፍራለች። አሁን ላይ ትንሽ ነፍስ ነገር ዘራ ዘራ አድርጋ ያለችው አሁን ፃድ ሁኔታ ላይ ናት። እንደምታዩት እንደምታዩት አሪፍ ነገር ላይ ነች ያለችው

ሌላ ፖዚሽን ምን አይነት አለ? ተይዞ ፖዚሽን ፖዚሽን ፖዚሽን አይሆንም። ፖዚሽን ለሌላ እንግዲህ ደግሞ እዚህ ጋር እንደምታዩት በጂም ቤት ውስጥ ነው ያሉት። እንግዲህ ጂም ቤት ላይ እየተለማመቀ ስትስቅ፣ ስታምር፣ ጸባይዋ ሲያምር፣ ለሰው ያላት ክብር፣ ማንነቷ ሁሉ እንደዚህ አይነት ሴት አጋጥሞኛል። አቅም እውነት እንዳታሳብለኝ እየፈራውኝ ነው። ምንድነው ማድረገው? እናትክ እሷን አምኜ ከእሷ ጋር ፍድብኝ ያለ ፍቅር ይዞኝ ደግሞ እንዳልጎዳ ሴት ብታደርግብኝ። እስኪ እንደ ሌሎቹ ሴቶች ብትሆኑስ? እንዴት ምንድን ነው ማረገው ይቀጠር አልፈራም። መቶ ፐርሰንት አሳልፌ ልቤን እሰጣታለሁ። መቶ ፐርሰንት አፈቅራታለሁ። መቶ ፐርሰንት አክብራታለሁ። እግዚአብሔር ያውቃል። የተቀረው ነገር ብትጎዳኝ ባትጎዳኝ አሮን ምክንያቱም ግድግዳ ገንብቻለሁ። እኔ ተጎድቼ ስለማቀዜ በፊት ግድግዳ አለ ፊቴ ላይ የማላየው የነበረው ማለት ነው። ሁሌም ሳፈቅድ በጥርጣሬ ነበረ፣ ሰውን ሳምን በጥርጣሬ ነበረ። አሁን ግን በቃይ እንግዲህ እንደምታዩት አፈቅራት ያለው እንግዲህ ልቤን አሳልፍ ይሰጣታል ብዙ ነገር ነው ያለው። አዶናይ በዚች ቪዲዮ ብዙ መልእክት ነው ያስተላለፈው። እንግዲህ ያው ምንም ማድረግ አይቻልም። ቤተሰብ እናንተ ፍረዱ፣ ኮመንት ላይ ለእናንተ መተው ነው። ምክንያቱም እዚህ ጋ እህቴ ነች ይላል፣ ጎን ለጎን ጎን ለጎን ደግሞ እዚህ ጋ እንግዲህ ቤተሰብ እኔ አላቅም እኔ አላቅም ምክንያቱም ያው የ እናንተ ቤተሰቦች እንግዲህ እናንተ ፍረዱበት እዚህ ጋር እንደምታዩት የሁላ ነገር እየታየ መቼስ እነዚህ ልጆች ፍቅረኛ ሞች አይደሉም ማለት አይቻልም። ምክንያቱም ምን ይህም ቪዲዮ ልሰራ የቻልኩት መነሻው ኮመንት ላይ ብዙ ሰው እንደ ወንድምናት መሆን አይችልም፣ እንደ ወንድምናት እንዲ መሆን አይችልም አይችልም እንደ እነሱም አሁን አይችልም። ምን ማለት ነው? እዚህ እስኪ እዩት እንዲህ እንዲሆነ ወትና ወንድም አለ ቤተሰብን እንግዲህ እኔ አይመስለኝም እንደዚህ እኔ አይመስለኝም። አዶናይ አዶናይ ነው በፊት እንደምናውቀው ጃኒም ጃኒ ነች። ግን የሚገርሙ ጥንዶች ናቸው። አሪፍ ጥምረት ነው ያገኙት። ሁለቱም አሪፍ አሪፍ ወንድ አሪፍ ሴት ተገናኝተዋል። እንግዲህ እንደሚቀጥለው እንግዲህ እዚህ ጋር እንግዲህ ሎጋው እንደምታዩት እንግዲህ አንድ እግሩን የሆነች ድንጋይ ነገር ላይ ሰቃል አድርጎ ነው። እስካይ ላይ ድንጋይ አለ አይመስለኝም፣ ግን ድንጋይ አይሰማ ማጅሪ አባት፣ አስተያየቱ ራሱ ይለያያል። የምሬ ነው የምሬ ነው። ከሌሊቱ ስምንት ሰዓት ነው ይህን ቪዲዮ ልሰራ የቻልኩት። አሁንም ድጋሚ የምናገረው ኮመንት ላይ ያየሁት ስላየሁ እነዚህ ልጆች ፍቅረኛሞች ናቸው፣ ሪሌይሽንሽፕ ላይ ነው ያሉት። ይህን አምናችሁ መቀበል የእናንተ ጉዳይ ነው ቤተሰብ። የዛሬው ቪዲዮ ይህንን ይመስላል። እንግዲህ ሀሳብ አስተያየታችሁን፣ እናም ደግሞ ሆነ የሚሆነ ያልኩት ነገር ካለም ስለእኔ ቢሆን ኮመንት ላይ ማስቀመጥ እንዳትረሱ። በሚቀጥለው ባበረ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ የመጫ